ሰላም ሰላም፣ ውድና የተከበራችሁ የቬዚቲ ቻናል ተከታታዮች እንዴት ናቸው? ደህና ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ሆኔ ጋር። እናንተ እንዴት ናቸው? ዛሬ እንግዲህ ከገኒ ጋር እንግዲህ ጀላችሁ ወጥቻለሁ ማለት ነው። ከብዙ ቆይታ በኋላ ማለት ነው። ያው ኢትዮጵያ እንደገባችሁ ብዙ ገደኞች ታውቃላችሁ። ኢትዮጵያ ገብቼ ጠፍቼ ነበር። ዛሬ ግን በአዲስ ነገር መጥቻለሁ ማለት ነው። እሱም ደግሞ እንግዲህ ገኒን ይዤ መጥቻለሁ ማለት ነው። ገኒን እንግዲህ ብዙዎቻችሁ ታውቋታላችሁ፣ አብዛኞቻችሁ ገኒን ታውቋታላችሁ። ገኒን የማያውቃት የለ ማለት ነው። ዛሬ እንግዲህ ወደ ገኒ ቤት ሄጄ እንደ እናንተ በቪዲዮ የማቃትን ወይም በዩትብ ማቃትን ገኒን በአካል አግኝቻታለሁ ማለት ነው። ይዤ እስከ ቤቷ ድረስ ሄጄ በጣም ደስ ብሎኛል ስላገኘ ውስ ገኒዬ ዛሬ በአካል አግኝቻት እንግዲህ እሷ ቤት ነው ያለሁት ማለት ነው እና ከሰው ጋር ከዚህ በኋላ እንግዲህ ብቻዬን አልመጣም ማለት ነው። ከገኒ ጋር ነው አብረን የምንመጣው። ከገኒ ጋር አሪፍ አሪፍ ቪዲዮችን፣ አስተማሪ የሆኑ ቪዲዮችን ይዘንላችሁ እንመጣለን። እንግዲህ ላይክ፣ ሰብስክራይብ፣ ሸር ያረጋችሁ፣ አብረነታችን አብረነታችሁ አይለይ እንላለሁ። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ ባክበል ጠይቃለሁ። ቤተሰብ የሆናችሁ ደግሞ የገኒም ቤተሰቦች የእኔም ቤተሰቦች ማለት ነው። ቤተሰቡ የሆናችሁ እንድታበረቷትን አብረነታችሁ እንዳይለይ እንላለሁ። እንግዲህ በሌላ ገኒዬ ዜና አንባቢ በጣም ምርጥ ነው ስለተገናኘን በጣም ደስ በኛል። ሆነት እኔም ደስ ብሎኛል። የስደት ልጆችም የምትሆኑ እህቶችም የምትሆኑ ወንድሞችም የምትሆኑ ልጆችም የምትሆኑ መዋለድ ቋንቋ የለውም። በሚዲያ ላይ ብዙ ነገር አፍርቻለሁ ማለት ነው። ብዙ እህቶች፣ ወንድሞች፣ ልጆች የምትሆኑኝም አፍርቻለሁ። ሲከፋኝ አብራችሁ የምትካፍሉ ሳለቅስ አብራችሁን የምታለቅሱ ስደሰት አብራችሁን ደስተይን የምትካፈሉ እንደዚህ ደግሞ እኔ ምን አድርጌ ነው በቃ የነሽ ገንዬ ሀንዬ የምትሉኝ? እጅግ በጣም አርጌ አመሰግናለሁ። ቤቴ ድረስ መጥታችሁ እንደዚህ ስላያችሁ እጅግ በጣም አድርጌ አመሰግናለሁ ማለት ነው እና እኔ በምችለው ስለእውነት ከሆነ ማለት እኔ አሁንም የምችለው ያችው እግዚአብሔር የተሰጠኝን ተሰጦ ገባችሁ? ይሄ ማግዛችሁ ሌላለኝ እና አለኝ እናግዛችሁ አለው አለለም እንደዚህ አብረንሽ እንስራ፣ ገንዬ ከአንቺ ጋራ የት ነው ያለሽው የምትልኝ፣ እጅግ በጣም አርጌ አመሰግናለሁ። እኔ ካሜራ ላይም እንደምታዩ ነው። አንዳንዶቹ እንዳውም ብዙ ጊዜ ካሜራ ላይ ሲያውኝ ወይ ቁጡ በጣም መጥፎ ሰው በቃ ነው አርገው ማውኝ እና በአካል ደግሞ መጥተው ሲያውኝ ብዙ ልጆች እና በአካልና በቪዲዮ አይንድ አደለሽም የምትሉኝ፣ እጅግ በጣም አድርጌ አመሰግናለሁ። የስደት እህቶች ወንድሞች፣ በቃ ስደት ሀገር ላይ የምንሰማ ሞት በቃ ይበለን፣ በቃ በሀገራችሁ በብሌን ሄዳችሁ በሰላም ቤተሰቦቻችሁ ጋር እንደዚህ ተመልሳችሁ ከቤተሰብ ጋር ስስቁ ስትጫወቱ ይሄልኝ። በቃ ሀዘን መከራ በሰው ሀገር በቃ ይበለን ነው የምለው። ማርያምን ስደትን ያየ ነው ለሰው የሚያዝ ነው ማለት ነው እና ስለዚህ እጅግ አድርጌ አመሰግንሻለሁ። ይህን የምትት ስላገኝሽኝ ቤት ድረስ መጥተሽ ደግሞ እንደዚህ ስላገኝሽኝ በጣም ደስ ብሎኛል ማለት ነው። ስለዚህ ይህንም ቤተሰቦች ሆነ የእሷን ቤተሰቦች እሷ ጋር የሚያውቅም አበረታቱን። ወደፊት ደግሞ ጥሩ ጥሩ ነገር ጥሩ ጥሩ ስራዎች ይዘን እንመጣለን። የክፍለ ሀገር ስራዎች የማጀቱ በቃ የተረሳ ባህል አለ አይደል? እሱን እየሰራን እንደዚህ ይዘን ለመምጣት ደስተኛ ነኝ። ሳይሽ ደማችም በጣም ጎበዝ ነሽ፣ በጣም እውቀት አለሽ። ስለዚህ ብዙ ነገር የሚያስተምርም ይዘን እንመጣለን። ፈና የምትሉበትም ነገር ይዘን እንመጣለን። አንድ ብቻ አይደለም ይዘን የምንመጣ ማለት ነው ስራውን በዝቶባቸው በቃ ብስጭት የምትሉት ሳቅ ደግሞ ፈና ያለ ቪዲዮ ስታው እኔ በፊት እንደዚያ ነው፣ ባንያንችን ቪዲዮ አይቼ ዛሬ ስስቅ ተዝናናው፣ እንደዚህ የምትሉ አሁን ምርጥ ምርጥ ነገሮች ይዘን እንመጣለን። የሚያስተምራችሁም ነገር እናንተ ትምህርት የምትወስዱት ነገር ማዳመጥ፣ ቪዲዮን በቃ እኛ ላይክ ምናምን አድርጉ ብለን ሳይሆን በቃ ማዳመጥ ያም ቪዲዮ ይጠቅመናል አይጠቅመንም ብላችሁ ማየት ማለት ነው እና ስለዚህ ይሄን ይመስላል እና ግን ይሄ ብሎ ስለያገኘሽ በጣም ደስ ብለኛል። ያው ግን እንደምታቋት በዩቲዩብ እንደምታቋት፣ በአካልም አንድ አይነት ናት። ያው ፈታ ያለች ናት ማለት ነው። አታስደብር ምናምን እኔ እንደውም በዩቲዩብ እና አንዳንድ ሰው በዩቱብ አይታችሁት በቪዲዮ አይታችሁት በአካል ደግሞ ሌላ የሚሆንባቸዋል እኔ ግን በዩቱብ ማውቃትም እኔ አሁንም አንድ አይነት ናቸው፣ ምንም ልዩነት የላተው ማለት ነው እና ደግሞ በቀለል ላያቸው የሚማት ከብድ ሆናፈት ያለች ናት። ና ገኒን ያሁን ታቆታቋት አላችሁ እና እውነት ስላገኘሁሽ ገኒ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንደ ሀገር አቋርጠሽ ቤቴ የድረስ ስለመጣሽ እግዚአብሔር ያክበርልኝ፣ መቤቴ ታክበርልኝ። እህቶች ወንድሞች ነው የምለው ነት እኔ ድሮ አግኝቼ ቢሆን ይህም ሁሉ የኢትዮጵያ ህዝብ ነው የምለው እና አሁንም ዩቱቤ ላይ ማለት ነው እና ባለፈው ቅርጽና ብርሽ የቀራው ነው ማለት ነው እና ብዙ እኔ ሚዲያ እውነት ተስፋ ቁርጭ ነው እኔ ብዙ ቪዲዮ ይህን ወራት ምንም የሰራሁት ነገር ቪዲዮ የለም። ለምን? በቃ በጣም ተስፋ ቆረኩ። በጣም እየጎዱኝ በቃ በጣም ወደ ታች እኔን ለመጣል በቃ፣ እኔን ከፍ ለማድረግ አይወዱምና፣ በነገርሽ ላይ ልንገርሽ፣ እኔ አንድ ቀን ለሰው ተመቅኝቼም አላውቅም። እኔ ክፈቱ ስሩ ከማለት እና እዚያ ላይ ለምንድን ነው አንቺ ዩቲዩብ የምከፍችላቸው? የሰውን ጭንቅላት ብቻ ለምንድን ነው አንቺ ዩቲዩብ የምከፍችላቸው? እኛም አለያየን ነው ብላለች ማለት። እኔ እንደዚህ ዓይነት ቃላት አንድ ቀን ብቼ ልብላ ብቻዬን ልጠጣ ብያለ አቅም፣ የአንቺም ቤተሰቦችም ሊያውቁ ይችላሉ እንዲያውቁም ነው የምፈልገው። ማለት እኔ እንደዚህ አይነት ሰው ቢሆን ማንንም እንደ ማንኛው ዩቱበሮች አሁን ስትደውል ሲደውልላቸው ማንም ሰው ስልክ አያነሳም እና ብዙ ሰው እየመጡ አግኝተውኝም ይሄዳሉ። እና አንቺ ሌላው ሲደውል ስልክ አያነሱ ለምንድን ነው ምናምን ሲሉ፣ እኔ ጋር መጥታችሁ የምታገኙት ጥቅም ካለ እኔ ደስ ነው የሚለኝ ነውና እኔ አንድ ቀን እንደዚህ አይነት ቃላት ወጥቶኝም አያውቅም ማለት ነውእና ለምን ስደትን አይተኝ ጭካኔ ስለምንድን ነው ይሄን ያክል ማለት ስደትን ያየ መከራን ያየ ሰው ማለት ነው። እና ብዙ ብር ይጠይቃሉ ዩቱብ ለመክፈት ማለት ነው። አሁንም ደጋግሜ ደጋግሜ እንናገራለን ወደፊትም ከአንቺ ጋር ካለን ጥሩ ነገር እህቶቻችን በስደት ላይ መጥተው ዩቱብ የከፈተ ሁሉ ቻንስ ይኖረዋል አይደለም የምንለው አይደለም ሁሉም ነገር ሰውን ለመብላት ሰውን ለመጉዳት ነው በአሁን ሰዓት ማለት ሁሉ ሰው እኔ አሁን የሆኑ ሰዎች አሉ እዚህ ሰው ላከ ገባሽ አሁን እኔ ብቼን የምሰራውና እዛ ሰው ጋር አንዳንዴም ሚዲያ ፊት ይፈልግሻል ገባሽ አይደለ የምትሰሪውን ነገር ፊት ይፈልጋል ሚዲያ ማለት ነው እኔ እንደዛ ሳይሆን ለምን እነሱ አሁን አረብ አገር መጥተው መስይስሩ ቢክፈቱ ግን ይህ ከፍቶ ኢሜል እዛ ሰው ያውቀዋል መቀየር ኢሜል የማይችሉ እህቶች ያሉ እንደኔ ማለት ነው ገባሽ ስለዚህ ዩቱብን መጀመሪያ ሰው እንደዚያ ስላላቸው አደለም መሮጥ ያለባቸው ገባሽ እንደዚያ ስለተባሉ አደለም መሮጥ መጀመሪያ ጭንቅላት ላይ ነው መክፈት ምን ባረግ ይሄንን ለምንድን ነው ይሄን ዩቱብ የምከፍተው ሀገር ግብችስ ምንድን ነው የምሰራበት ዝም ብለን ልፍለፋ ብቻ ሳይሆን ቁም ነገርም ልሰሩበት ትችላላችሁ። ወደፊት የራሳችሁ ሱቅ ሊኖር ይችላል፣ የራሳችሁ ነገር ሊኖር ይችላል። ብዙ ማስታወቂያዎች ማለት ነው። ገባችሁ ብዙ ነገር ለመስራት ዩቱብ ብቻ ተከፈተ። እናንተን ብር መክፈት ብቻ ሳይሆን መጀመሪያ ዩቱብ ለመክፈት ምንድን ነው የሚያነሳሳኝ ማለት ነው። ዩቱብ ከፍቼ ምንድን ነው የማረገው? መጀመሪያ ራሳችሁ ላይ ከፍታችሁ ዳውንሎድ አድርጋችሁ መጥናት። በተረፈ ደግሞ እሷለች በጣም ጎበዝ የተማሪ ጭንቅላት አላት። ከዚህ ቀደም ሁለቴ ነው ሶስት ታምኔል ሰርታለይ ሰዎች፣ ብላ ይህን ታምኔን ማን ሰራለች ማን? እኔ አሁን አጋዥ ካገኘው እንኳን አይደለም ለራሴ ለእናንተም፣ አረብ ሀገር ያላችሁ እህቶቼ፣ ተርፋለሁ እንደ ድሮው ማለት ነው። ሀሳቡ ካላችሁ ለእናንተ ብዬ ብቻ ሳይሆን የምንወጣው ሜዳ ላይ አብረን ስንወጣ የራሳችንን ቪዲዮ ሰርተን የእናንተም ሀሳብ ካለ በዚያ በሀሳቡ መሰረት እንሰራላችኋለን፣ ቪዲዮ ማለት ነው። እና ቪዲዮ ሲሰራ ደግሞ አንዳንዴ ዝም ብለን አደለም የሚሰራው ነው፣ ከዚህ እኛ ካለፍንበት እኛ ባለፍንበት ላይ ሌላ ሰው እንዳያልፍበት እንዲማርበት ብለን ነው። እና አንዱ ዝም ብሎ ቪዲዮ ዝም ብሎ አደለም የሚሰራው ነው፣ ሰው እንዲማርበት ነው። አንድን ቪዲዮ ስሰሪ ቢያንስ ከዚህ ህይወት ሌላ ሰው ይማርበታል ብለን ነው የምንሰራው ነው። ስለዚህ ያው ብዙ ጊዜ አሁን እንደዚህ ውጭ ያላችሁ በተለይ አረብ ሀገር ያለ ልጆች አረብ ሀገር ያለ ልጆች ምንም አያውቁም ብለው ነው ሰው ብዙ ሰው የሚያምነው ማለት ነው። እዚህ ስንመጣ ሌላ ሲመጣለናል፣ እዛ ስንሆን ደግሞ ምንም አያውቁም ከብቶች ናቸው የዋሀት ናቸው ብለው ነው የሚያስበን እና አሁን እዚህ ያለ ልጆች ስለ ኢትዮጵያ በደንብ የሚያውቀ ልጆች ብዙ ልጆች ይሸውዳሉ። ምንድነው ሸውዱ? ዩትዩብ እንክፈትላችሁ እሺ፣ እክፈቱልት ግን ሰላሳ ሺ ብር አርባ ሺ ብር ክፈሉ፣ አንድ ዩትዩብ ቻናል ለመክፈት ማለት ነው። እንግዲህ ብዙዎቻችሁ ታውቃላችሁ ዩትዩብ ቻናል በጣም ቀላል ነው ማካፈቱ ማለት ነው። እንደው የዋይፋይ ቢከፈል እንኳን የኢንተርኔት ለምሳሌ አንድ ሰው ያለ ዳታ ዩቱብ ሊከፍት አይችልም። ያን ዳታ ያ ሰው ዩቱብን ያስከፈተው ሰው ለህሊ ነው ብሎ ያ ሰው ኢንተርኔት ተጠቅሞ የዳታ ብሎ በህሊ ነው ሊከፍት ይችላል። ነገር ግን ሰላሳ ሺህ ብር አርባ ሺህ ብር የምትከፍሉ ልጆች አላቸው ለዩቱብ ቻናል ብላቸው ማለት ነው። ያ ቻል ሰው ማስከፈት አንደኛ ኢሜሉና ፓስወርድ ካልተቀየረ ከባድ ነው የሚሆነው ሆን ይሳይዘችሁ እስከምትሆኑ ጠብቆ ሆን ስትሆኑ ልትሸወር ከሞላችሁ ልትቀሙ በኋላ ብዙ ነገር አለና እንደገና ደግሞ እሺ ይሁን እሱም ታማ ሊሆን ይችላል። ግን ሰላሳ ሺህ ብር አንደኛ ነገ መተን ምንድን ነው የምንሰራበት? እሱ ስንት ነው የሚከፍለው? ያክል ሺህ ብር የሚያስከፍል አይደለም። እና ከዚህ ብትገነዘቡ እናንተ ብሩን እንዴት እንደምታወጡ ታውቃላችሁ። የሚያውቀው ስደት ነው ብሩን እንዴት አድርገን እንደምናመጣው ሁላችሁ እናውቃለን። ከአስፋልት ላይ አፍሰን አይደለም እንደምናመጣው። እዚ ያለ ሰው ግን አይደላቸው፣ አረብ ሀገራለች ከተባለ ብር የሚታፈስ ነው የሚመስላቸው። ግን የስንት አረብ ገድሚጦ ስንት ስንት ነገር ሰርተን የሴሽንት ቤት አጥበን ነው ያን ብር የምናገኘው አደል። ስለዚህ ያን ደግሞ የሚያውቀው ያየው በላዩ ላይ እያየው እና በዛ ህይወት ላይ ያለፈ ሰው ብቻ ነው። እናንተ ግን እንደዚህ ሰላሳ ሺህ ብር ክፈሉ እና ምክፍትላቸው አለ ስለተባለ ብትቀርቀች ስለሳ ሺህ ብር ትከፍላላቸሁ ሰርፏቸው። አደለም የሚረዳ ቤተሰብ አላቸው። እናንተ ነገር ህይወት አላቸው ነገር ግን እነሱ የሚጠ አሁን ሰላሳ ሺህ ብር ክፈሉ ስትባሉ ብድጋጋቸው ስከፍላቸው እነሱ አይብር አላቸው ወይም ደግሞ የዋዎች ናቸው ምንም አያውቁም ብለው የሚያስባቸው ማለት ነው። እና እንደዚህ አትሸወዱ። ብዙ ጊዜ እንደዚህ የምትሸወዱት በተለይ መዳን ቤት ያለ ልጅ እንደዚህ ምትሸወደ ማለት ነው። ያልተሸወዳችሁት የሚያልኩት እንጂ ብዙዎቻችሁ ስለዚህ ጉዳይ ጠንቅላችሁ ታውቃላችሁ። ግን ደግሞ ብዙ ሰሞኑን የሰማሁት ነገር አለ እና እዚህ ኢትዮጵያ ውስጥ ማለት ነው በጣም ብዙ ልጆች ኢትዮጵያን አልክፈቱ እያሉ ሰላሳ ሺህ ብር አርባ ሺህ ብር እየተቀበሏቸው ነው ማለት ነው እና እንደዚህ አትሽወዱ ለማለት እወዳለሁ ማለት ነው። ስለ ዛሬ እንግዲህ ይህን ያክል ካልናችሁ ወሬ እናብዛባችሁ ማለት ነው። በቀጣይ እንግዲህ ከገኒዬ ጋር አሪፋችሁ ቪዲዮ ይዘንላችሁ እንመጣለን ማለት ነው። በቀጣይ እስከምንገናኝ ድረስ ቸር ሰንብቶ፣ አብረን እንዋታችሁ አይለየን። የገኒም ቤተሰቦች የእኔም ቤተሰቦች አብራችሁ ከጎናችሁ እንድትሆኑ እላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። እና ሞኔ ስደትን ያየ ሰው ነው። በተለይ ደግሞ ማለት ነው ዝም በያቸው የክፈሉ አርባ ሀገር ያሉ ቦታችን እኮ ይከፍላሉ እንዴ? አረብ ሀገርስ ያሉ ቢሆኑ እንዴት ይመጣል? ስደትን አይተሽ መከራን አይተሽ ምን ብየስል ዝም በያንቺ ጭንቅላት ታለሽ ነው የተባልኩት። ስለዚህ እኔ ብዙ ማውራት አልፈልግም፣ ብዙዎቻችሁ ታውቃላችሁ ማለት ነው እና ብዙዎቻችሁ ታቃላችሁ እውነታን ይጀመጣለሁ ፈን አርጌም ይጀመጣሉ። አንዳንዴ ወሬዎች እንደ ሳቅም እንደ ቀልድም እንትን ስለሚ ብዙዎች አይገነዘቡም ማለት ነው። ስለዚህ ቁም ነገር ይዘን ስንመጣ ደግሞ ወደ ቁም ነገር መውሰድ አለባችሁ ማለት ነው እና ሁሉም የሰው ልጅ ሰርቶ በሀቁ ሲያገኝ ነው ማለት ነው። እኔ አንድ ቀን ምንድነው የሆነ ቤት ሄጀ ነው እና ከዚህ ቀድምም የተሻለ ሀገር አይቱ እንደዚያ ሳያደረገው ማለት ነው እና በኢትዮጵያ ሕዝብ ልብርብ ነው እና እኔም እንደዚያ ተደረገ አሁንም ደግሞ ተገኝቷል፣ ስልክ ማለት ነው። እና ስለዚህ አሁንም እሷ አውጥታልኛለች ማለት ነው። የቀረ አንድ ስልክ ነበረ የራሴን ብቻ ነው ያስቀመጥኩት አሁን እዚህ ላይ ማለት ነውና ስለዚህ ምንድነበረ ስሙ ቻናል ውስጥ ያለው ሳምሰንግ ጋላሪ የሚባል ማለት ነው። ጋላክሲ ሳምሰንግ ጋላክሲ የሚባል ቁጭ ብሎ አገኘት። ምን ይሰራል እኔ ጋ ማለት ነው? ቁጭ ብሎ ምን ይሰራል ማለት ነው? ስለዚህ እሱንም አውጥቻለሁ። እግዚአብሔር ይስጥልኝ። አሁን ወደፊትም ጥሩ ጥሩ ነገር ይዘንላችሁ እንመጣለን። ጥሩ እናንተን ዘና የሚያደርግ የሚያስተምርም ከሆነ ተቀበሉ ነው የምንለው። ስለዚህ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ያለም ዳርቻ እንወዳችኋለን፣ እናከብራችኋለን። አብሮነታቸ አይለን አብሮነታቸ አይለን። ቻው ቻውም የዛሬ አበባዎች የነገ ፍሬዎች ባይባል